ሰላም ሰላም ጤና ይስጥልን። ውድና እየተከበራችሁ ቤተሰቦቻችን እንዴት ናቸው? አማን ናቸው። እኔ አለሁ። እስኪ እርምስከን ክብሩ ስፈለ ጌታ ሰላም ብያችኋለሁ። ሁላችሁም ሰላማቸው የበዛ ሰላማችሁ ይበዛ ይሆንላችሁ። ለዛው ትሪሚኞቴ ነው። ሰላም ሰላም ብያችኋለሁ። እራሷ ታሮጣለች ራሷ ታመጣለች አሉ። ይሄ ሁሉ ሰበቦ አንቺ ነሽ። ይሄ ሁሉ ያመጣሽው አንቺ ነሽ። ይሄ ሁሉ ምክንያት ወምንሷ አንቺ ነሽ። ያው ደስ ይበልሽ። በንቺ ምክንያት ልጅቶ ከሚደ ጠፍታለች። በንቺ ምክንያት አንቺና ፉአድ ያመጣችሁ ጣጣ፣ አንቺና ፉአድ የጨረጨራችሁ ጭርጭር ልጅቶ ከሚደ ጠፍታለች። ደስ ይበልሽ። አሁን እዚህ ጋር ማተሽ ኦዲንስ ማውቅ ይፈልጋለሁ። ለኦዲንስ ፊት ማናገር ይፈልጋለሁ። የምት መጀመሪያ ከኦዲንስ ጋር ተመካክረሽ ነው እንደ እንደዚህ ይነ አጉል አጉል ጫወታ ያጫወተሽ ከኦዲንስ ጋር ተመካክረሽ ነው፣ ኦዲንስ ጋር ተናግረሽ ነው፣ አውርተሽ ነው። መጀመሪያ አውቀሽ ፍቅር ጠይቃለሁ ብለሽ ፍቅር ጠይቆኛል። ደሞ አልፈልግም ብዬ አሁን ደሞ ተመለሸ ፍቅር ጠይቃለሁ አፋቅር ያለ ወድጅ አለሁ ሀላንተ ሞት አለሁ ብለሽ ተመለሰሽ። ደሞ አልፈልግም ብለሽ ሄደሽ አሁን ደግሞ መጣሽ። ደሞ አሁን ኦዲንሲው ማውቅ አለበት። ቡሩካንት ቡሩካ፣ ጦስ ይዘሽ ሂጂ አንቺ ቡሩካ። ይሄ የእናንተ ጣጣም አያቅም የእናንተ ጣጣ የእናንተ ጦስም ቡሩካ አያቅም። ሁለተኛ ደግሞ ይሄ ሁሉም ጣጣ ያመጠሽው አንቺ ነሽ። ሰበቡ ያመጠሽው አንቺ ነሽ። ዛሬ እርቅ ብለሽ ማጠሽ ከማ ጋር ነው የሚ ሴጣን ጋር ነው የምትራ የምትታርቂው ከማ ጋር ነው የምትታርቂ? ማን ነው ይቅርታ የሚጠይቂው? ይቅርታ የሚጠይቂው ማን ነው? ማን ነው ይቅርታ የሚጠይቂው? ሴጣን አንቺ ጥቁር ልብሽ ሴጣን ነሽ። ጌታ ምስክሬ ነው። እንደዚህ እንዳንቼ ነት ሴጣን እንዳንቼ ነት የሚቀኛ እንዳንቼ ነት ቅናታም ሰውና እንዳንቼ ነት የሚቀኛ ሰው በህይወት ዘመን አይችም አላውቅም። አንቺና ፉአድ ፈጣሪ ይንቅላችሁ ከልጅቷ ውስጥ። አንቺና ፉአድ አምላክ ይንቅላችሁ። እናንተ ሁለታችሁን ማለት ነው። እናንተ ወይ ኖራችሁ ሰላም ኑሮ ልጅቶ አታስኖሩም ወይ ጠብታችሁ ውልቅራችሁ ከህይወቱ አትወጡም። አላችሁ ብለናችሁ አለን፣ እኛ ጓደኛ ነን አለን እኛ አለን ያላችሁ ያላችሁ፣ ልጅቶ ይኸው ከህይወቱ እንደው ከሚዲያ ጠፋችሁ። አይናችሁ ይጥፋል። እናንተስ እናንተ ሁለት አይን ይጥፋና እናንተ ሰው ናችሁ? እንደ እናንተ እንስሳዎች ማለት ነው። እናንተ መርዛሞች ማለት ነው። የእናንተና እናንተና ጭቃ ውስጥ ያለው ሾክ አንድ ነው። እናንተና ጭቃ ውስጥ እናንተ በተለይ ሁለታችሁም እናንተና ፉዋድና አንቺ ጭቃ ውስጥ ያለው ሾክና እናንተ አንድ ናቸው። አስመሳዮች ማለት ነው እናንተ አስመሳዮች መርዛሞች መርዞች ማለት ነው። ለምን ብትሉ በተለይ በተለይ በተለይ በተለይ ፉዋድና አንቺ ከውሻም ውሻ ናቸው። ለምን አልኩ እንደዚህ አስመሳይ ናቸው በቃ አስመሳይ ናቸው። ሰው ፊት ሰው ትመስላላቸው፣ ሰው ከሄት በኋላ አውሬ ናቸው። ባለፈው ፉአድ ፍቅር ጠይቆ ነበረ። አልፈልግም፣ ሮጠሽ ሄደሻል። ተማልሰሽ ደግሞ እሱ ተቀብየ እውነት ከሆነ እቀብላለሁ አለ እቀብላለሁ ስት ሰዓት አይ አንተ ከፍቅሪንተ የፍቅር ንተ ካለቀቀክ አልፈልግም ብለሽ ጥለሽ ሄደሻል። እሱ ደማ አንቺ አልፈልግም ስቲ ተማልሶ ደማቶ አፈቅርሻለሁ፣ ሰው ጋር ስትመጣ አፈቅርሻለሁ፣ እወድሻለሁ፣ ይቅርታ ልጠይቅሽ ነው መጣሁ ከልቤ ማፈቅር ኃጢአት ነው ወይ አለው። ምን አይነት አስመሳይ ናችሁ እናንተ! እናንተና እስስት አንድ ነው። እስስት ሰው ሲሄድ እራሱ ይመስላል፣ ሰው ሲመጣ የራሱ ማንነቱ ይቀይራል። እናንተ እስስት ናቸው። የሰው እድገት ማትፈልጉት፣ የሰው ማንነቱ ማትፈልጉት መርዛማ ማለት ነው የሰው ህይወት የምትበጠብጡት የሰው ህይወት ሰዋራ ስት መጣ አትወዱም። በቃ ሌላ ሌላ ለየት ያል ነገር የምታገኙ መስለዋቸው እዚህ ጋር ማታችሁ እምብር እምብር ትላላችሁ እናንተ፣ ፈጣሪ ይንቅላችሁ፣ ከእሷ ህይወት ውስጥ እናንተ ፈጣሪ ይንቅላችሁ። አሁንም እውነት እውነት እውነት ዘወትር የሚኞቴ ነው። ያው በእናንተ የሚካን ጠብታለች። ከሚዲያው አይናችሁ ይጥፋ። እናንተ እናንተ ሰው ናችሁ እንዴ? እናንተ፣ አንቺ ትልቁ ተልእኮ አለሽ። በመጀመሪያ ሲጀመር በጣም ትልቁ ተልእኮ አለሽ አንቺ፣ ውሻ ማለት ነው አንቺ በጌታ በኢየሱስ እንዳንቺ ሴት ሲትፈጣር ለማንም አይስጠው። ለምን አስመሳይ ነሽ? በጣም አስመሳይ ነሽ ነሽ እና ለማንኛውም ብሮ እዚህ ውስጥ አንተ አትግባ። እነዚህ ሴጣን ሆኖ የራሳቸው ሴጣን ሰው እያሳስታሉ፣ እዚህ ውስጥ አትግባ። ለማንኛውም እስቴ ውሻ ዳምንሽ ጠብቀሽ ነው ፈት ማለት እንዴ ምንድን ነው እያልሻለሽ ማለት ላስታርቅ ነው፣ እርቅ ልፈጥር ነው የመጣሁት ነው ነው እንግዲህ

ሰላም እንደምናላችሁ ልኝ ውድ የቻናሪ ቤተሰቦች ሁሉ ሰላም ነው ወይ? አለሁላችሁ። እኔ ዛሬ እንግዲህ ትንሽ ጠፋጠፋ ብዬ ነው የመጣሁት። ብዙ ቀን በኦዲንስም ሆነ የባስ ብሎ ቤተሰብ ጋም ደርሰዋል። በውስጥ እኔ በጣም ብዙ ነገሮች እያሳለፍኩኝ ነበር ና እነዛ እንደዛ የማደርግላቸው ሰዎች ሁላ እስከማይረዱኝ ድረስ ነበር ሳደርግ የነበረው እና በነዛ ሰዎች መካከል ያለ ሰው እነሱ አንድ እንዲሆኑ የሚፈልግ ሰው ነው ያማከረኝ። አስጨርስ ላውራ ና እና በቃ እነሱ ቸው እኔም ደግሞ እንደ ጓደኛ ነገር ማድረግ ነበረብኝ። ሰው በሁለታቸው መካከል እኔ አፍቅሬ የመጣሁትም ምን ያልኩትም የሆነ ፊሊንግ አላቸው ሊያወጡት ያልቻሉት ስሜት ነበር፣ እና እሱን እንዲያወጡ ነበር እየረዷቸው የነበረው። ማለት ሁለታቸውም ጋር የተደበቀ ፊሊንግ አለ። እሱን ፊሊንግ ደግሞ አንድ ላይ እንዲሆኑ እንደ በፊቱ አንድ ላይ እንዲመለሱ ነበረ። ግን በዛ መሀል ብዙ ነገሮች ተፈጠሩ። ማለት እኔ መሀል ላይ ቀረው። ስልክ ማንም እውነቴን ሊረዳ አልቻለም። ፈቲ ቆይ፣ ምንድን ነው የምጠብቂው? ማለት እኔ እኮ እኔ አጠገባቸው ያለሁት ሰው እኮ አልገባኝም። አሁን እያልሻለሹ ነገር እንዳምንሽ ጠብቀሽ ነው? ፈቲ ማለት እንዴ ምንድን ነው እያልሻለሹ? ማለት ላስታርቅ ነው፣ እርቅ ልፈጥር ነው የመጣሁት ነው። በምን አይነት መንገድ ከማን ጋር ነው የምታስጠርቀው? ማነ ማን የምታስጠርቀው? ነገርኩ እኮ እኔ እስካሁን ያልተናገርኩትም ይሄ ሰው አይረዳኝም ብዬ ስላሰብኩኝ ነው። ግን ሽ አሁን ንገሪኝ በምን አይነት መንገድ ቆይ መጀመሪያ እንዴት ነው አንተ እኔን እንድታምን እንኳን አሁን ሁለቱ ሰዎች ያሉበት ሁኔታ እያየህ ነው እና በትንሹም ቢሆን የእኔ አስተዋጽኦ ሰርቷል ብዬ አስባለሁ ማጭም አይሰራም አሳማኝ ሊሆን አይችልም ከቲ ምን መሰለሽ ነገሮች ክሊር ሆኖ መሄድ አለባቸው አሁን ቪዲዮም ሲዝ በጣም ነገር እውነት አለ ምናምን ስቲ ነገሮቹን ክሊር አድርገን መሄድ አለብን እባክሽ ዛሬ ላይ ድንገት መተሽ ትላንትና ከሱ ራቂ ምናምን ከሱ አራቅ፣ ፉፉንም ፍቅርንም አይደለም። እንደ ጓደኛ እንኳን አንድ ላይ ሆነን ብዙ ነገሮች አፕን አድጓልና፣ መተሽ አሁን አዲስ ሀሳብ ነው እየነገርሽ ያለሽ። ሻ ቆይ ሰው ነው የላከሽ? አቃለሁ፣ ሰው እንደላከሽ። ስሙን ነው የማላቀው። ማን እንደላከሽ ነው እንጂ ማላቀው ጉዳዩን። የላከሽ ሰው ጓደኛ ነግሩኛ፣ የመጣሽበትን መንገድ ስትላኪ፣ ምንድን ነው ፐርፖዙ? ነገርኩ እንዳልኩ ነው በቃ። የነሱ የነሱ መልካም ነገር የሚያስብ ሰው ነው። ግን ደግሞ እኔ በሰዓቱ ሁለታቸውን አንድ ለማድረግ የተጠቀምኩት ነገር አለ። እሱ ደግሞ ያው ፉፉን አፍቅረሽ መቅረብ ምናምን በማስመሰል ኦኬ። ሶ እሱ ምንድን ነው ቫሊ ፍቅር እንድትቀና ምናምን፣ ይሄ ፍቅር ላይ ያለው ስሜት አለ እና እሱ ነገር ማውጣት አይፈልጉም ሁለታቸው። ሁለታቸውን አንድ ለማድረግ የተጠቀምኩት ነገር አለ። እሱ ደግሞ ያው ፉፉን አፍቅረሽ መቅረብ ምናምን በማስመሰል ኦኬ። ሶ እሱ ምንድን ነው ባሊ ፍቅር እንድትቀና ምናምን ይሄ ፍቅር ላይ ያለው ስሜት አለ እና እሱ ነገር ማውጣት አይፈልጉም ሁለታቸውም። ሶ አንድ ላይ እንዲሆኑ ደግሞ ያን ነገሮች ውስጣቸው ላይ የሚሰማቸውን ስሜት ማወቅ ነበረብኝ፣ አንድ ላይ እንዲመለሱ እንጂ ፐርሰናልቲ ማይሆን ነው ሰው ለማለይስ ምናምን አለ ይተሻል ከዚህ ሌላ ምንም ማለ ያለም ሰው የልጅቷ ህይወት ቦታ ተሻለ የልጅቷ ህይወት ቦታ ተሻለ። እንዴ! አሁን እኮ ያልሽው ነገር አሁን ያልሽው ነገር እውነት ከሆነ በጣም ከባድ ነው። ምክንያቱም ከባድ ሪስክ ነው፣ ሰው የጠላ የተጠላሽበት ነው፣ ሰው የሰደበብሽ ጉዳይ ነው። ያንስ ባታል አንቺ የምር ስሜት ከሌለሽ ይህን ሁሉ ነገር እንዴት አንድ ላርግሽ? ተይው እሽ፣ በቃ እኔ ልመንሽ፣ እሽ፣ በቃ ለማስታረቅ ነው የመጣሽው ወይ ምናምን ልበል። ግን እንዴት ነው ይህን ሁሉ አንድ ያደርግሹ? ይህን ሁሉ ማለት ብዙ ነው። ኢቨን እኔ እኮ በጣም ነው የምጠላሽ። ለእኔ እኮ ቀላል አይደለም ማለት፣ ቤተሰብ ጋር ደርሶ ሁላ በጣም ብዙ ነገሮች ተብያለሁ። ቀላል አይደለም ብዙ ነገሮችን አሳልፌያለሁ። እና ይህን ነገር ኦዲየንስ በቃ ብዙ ሰው ነው የጠላኝ። በዚህ ምክንያት ማለት ጭላቻ ብቻ አፈር ያያ ማላየቱ እውነት ለመናገር ስጀምረው በዚህ ያክል እንደዚህ ይሆናል ብዬ አላሰብኩም ነበር፣ ጭራሽ አላሰብኩም ነበር። አላቀ ክላሽ ነው እያደረገብኝ ያለውን ጉዳዩ

በነገራችን ላይ ሙስሊም ወንድ ክርስቲያን ሙስሊም ወንድ ሴት አይጨብጥም ይላሉ። እኔ ብሩ እንዴት ነው ቆይ? ሰላምታ የሚሰጠው ሙስሊም ሴት ሙስሊም ወንድ አይጨብጥም አሉ።

በጣም ደስተኛ ነው። ግን ደግሞ እኔን በጣም በጣም ትልቅ እንትን ውስጥ ከቶኛል። እውነት ለመናገር አላቅም ማለት በጣም ብዙ ነው ያደረግሽው ነገር። ሜቢ እንባ ላይ ስለሆንሽ ብዙ ያለ አወራሽ ነገር ሊኖር ይችላል ምናምን ስናክ በቃሽ ይቆምልሽ፣ ችግር አይሽ። አሁን እንደዚህ አይነት ነገር ስታስቢ ቢያንስ ለእኔ ብትነግሪኝ ጉዳዩ ላይ ከመጀመሪያው ጀምሮ የመጣሁበትን ነገር ታውቂያለሽ፣ ገባሽ፣ ነገሩን ያቀለው ነበር እዚህ ደረጃ የማይደርስ እሺ፣ በቃ ቤተሰቦች እንግዲህ ያው ዛሬ እንዳያችሁት ነው። ነገሮች ትንሽ ተፈቱ ስል ጭራሽ ኮምፕሊኬትድ ይሆናሉ ነገሮች በማላውቀው መንገድ። አሁን እዚህ ጋር ያለው ነገር ደግሞ አዲስ ነው። በእርግጥ እንግዲህ እውነት የራሷ እውነት ይሄ ነው፣ እሷ ጋር ያለው እውነት ይሄ ነው። ቡሪክ ምን መሰልክ፣ አሁን ይህን መናገር የፈለኩት ያው ለኦዲንስ ግዴታ ማሳወቅ አለብኝ። ምክንያቱም አሁን እንደምታወቀው ጠፍቻ ያለው ትንሽ ጊዜ ምናምን ትንሽ በቃ ነገሮች እየተስተካከሉ በመጡበት ሰዓት መራቁም ማለት መራቁ አስፈላጊ ነው ብዬ ስላመንኩኝ እና ኦዲንሶቹ እውነትን እንዲያቁልኝ ነው። አንተም በትንሹም ቢሆን የተረዳኝ ይመስለኛል። ያረግሽ እኮ ነገር ትልቅ ነገር እኮ ነው። እኔ አልጠበኩም እንደዚህ ነው፣ በጭራሽ አልጠበቅኩም። ሆነ ለመናገር እኔ አሁን ጭራሽ፣ ስለዚህም ጉዳይ ምን ልታወሪኝ እራሱ እንደነበር ግራ ነው የገባ። ተረስተሽኛ ለመን በጣም ብዙ ተጎዱችበታለሁ፣ በጣም ብዙ ብዙ ጉዳቶች ማሰርፍበት አለሁ ሁሉም ሰው አይረዳህም ማለት በጣም ከባድ ነው። ቢያንስ በዙሪያ ካሉ ሰዎች እንኳን አንድ ሰው እንኳን ቢረዳህና ችግርን ብታካፍለው በቃ ቤተሰቦች፣ እንግዲህ ትንሽ ኮምፕሊኬትድ ነው ነገሩ እሷ ጋር ያለው እውነት ነው። ይህን እውነት ነው ለእኔም፣ ለእናንተ ማሳወቅ የፈለገችው አሮ ነው። እንግዲህ ዋት ኔክስት የሚለውን ነገር ብቻ ግን ነገር እንድታገኝ ስለፈለግኩኝ ነው። ትንሽ እረፍት ያስፈልገኛል። ቻወቅ